ሰላም ጤና ይስጥልን። የተከበራችሁ የክንፋም መረጃ ቤተሰቦቻችን እንደምን ቆይታችኋል? ለእሳቱ የተመረጡ አዳዲስና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አበይት መረጃዎችን እናሰማለን። አስር ተቃዋሚ የፖለቲካ ፓርቲዎች ስብስብ በዚህ ዓመት የሚካሄደው ምርጫ ነፃ ፍትሐዊና ተአማኒ እንዲሆነና ከአጃቢነት ያለፈ ተሳትፎ እንዲኖራቸው የሚጠይቅ ቅድመ ሁኔታዎችን አቀረቡ። በምርጫ ለመሳተፍ በቅድመ ሁኔታና ሕጋዊነትን በማጣት መካከል እየተወጠሩት የፖለቲካ ፓርቲዎችን ጉዳይ እየተመለከተ ዘገባ አጠናቅረናል በዝርዝር የምናሰማቸው ይሆናል። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ልዑካን ቡድን በመጪዎቹ ሳምንታት እንደሚቀጥል በተገለጸው የኢትዮጵያ የተራዘመ የብድር አቅርቦት አራተኛ ዙር ግምገማ ላይ በባለሙያዎች ደረጃ ከስምምነት ለመድረስ የሚያስችል አዎንታዊ እርምጃ ማሳየቱን አስታውቋል። ሌላኛው ያዘጋጀነው መረጃ ነው። የግብጽ ሻቢያን ፈጥራ ኤርትራ እንድትገነጠል በማድረግ ኢትዮጵያ ተገፍታ ከባህር በር እንድትርቅ የማድረግ ሴራ መጠንሰሷ ስሷ ተሰማ። ኢትዮጵያ የባህር በር ያጣችበት መንገድ ትልቅ ኢፍትሐዊና መታረም ያለበት ስብራት መሆኑ ተገልጿል። ሙሉ መረጃውን አዘጋጅተን ላችኋል። የክንፋ መረጃ የዘወትር አዳዲስ ታማኝና ሚዛናዊ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን እንድትከታተሉን እየጋበዝን ወደ ዝርዝር መረጃዎቻችን እናልፋለን። አብራችሁን ቆዩም። በምርጫ ለመሳተፍ በቅድመ ሁኔታና ህጋዊነትን በማጣት መካከል የተወጠሩት የፖለቲካ ፓርቲዎች አስር ተቃዋሚ የፖለቲካ ፓርቲዎች ስብስብ በዚህ ዓመት የሚካሄደው ምርጫ ነጻ ፍትሐዊና ተአማኒ እንዲሆንና ከአጃቢነት ያለፈ ተሳትፎ እንዲኖራቸው የሚጠይቅ ቅድመ ሁኔታዎችን አቀረቡ። ራሳቸውን የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ ሲሉ የሚጠሩት አስር የተቃዋሚ ፓርቲዎች ስብስብ ህዳር 3 ቀን 2018 ዓመተ ምህረት በጋራ በወጡት መግለጫ ላይ ህጋዊነትን ለመላበስ የሚደረጉ የፖለቲ የፖለቲካ ትወናዎች ሲሉ ከዚህ ቀደም የተደረጉ ምርጫዎችን በመኮነን ምርጫዎቹ ነጻ ፍትሃዊና አሳታፊ በውጤታቸውም ታማኒና በህዝብ ተቀባይነት አላገኙም ሲሉ ተችተዋቸዋል። የሀፓ ፕሬዝዳንት የሆኑት አቶ አብርሃም ሃይማኖት ከወራት በኋላ የሚደረገው ሀገራዊ ምርጫ አስቻይ ሁኔታ ካልተፈጠረ እኛም ከአጃቢነት የተለየ ተሳትፎ አይኖረንም፣ ምርጫውም ትርጉም የለሽ የይስሙላ ከመሆን አያልፍም ሲሉ ተናግረዋል። የሀፓ ኦነግና ኦፌኮን ጨምሮ አስር አገር አቀፍና ክልል ፓርቲዎች ሰባተኛውን አገር አቀፍ ምርጫ ከመካሄዱ በፊት የኢትዮጵያ መንግስት በሰባት መሰረታዊ ቅድመ ሁኔታዎች ላይ መሰረታዊ ማሻሻያዎች እንዲያካሄዱ የጠየቁ ሲሆን አስቻይ ሁኔታ ይፈጠርም ብለዋል። ፓርቲዎቹ ካቀረቧቸው ሰባት ቅድመ ሁኔታዎች ውስጥ ሁሉን አቀፍ የፖለቲካ ድርድር፣ ግጭቶችን ማቆምና የሰላም ዋስትና፣ የተቋማት ማሻሻያና ገለልተኝነት እንዲሁም የፕሬስ ነፃነትን ማስፈን ይገኙበታል። ፓርቲዎቹ በመግለጫቸው ላይ ለመጭው ጠቅላላ ምርጫ የኢትዮጵያ ብሔራዊ ምርጫ ቦርድ እያደረገ ያለውን እንቅስቃሴ በቅርበት እየተከታተሉ መሆኑንም ገልጸዋል። ሪቱ ሰላምና ጸጥታ እጅግ በጣም አስቸጋሪ ሁኔታ ላይ ነው ያለው። ይህ ደግሞ ከምርጫው በፊት ወደ ድርድር ወደ ሰላም መምጣት ነው ያለበት። ሌላኛው የፖለቲካ እስረኞች፣ ጋዜጠኞች፣ የፓርላማ አባላት ሳይቀሩ በየእስር ቤቱ ነው የሚገኙት። ስለዚህ እስረኞቹ ያለምንም ቅድመ ሁኔታ እንዲፈቱ ጥሪ አቅርበናልም ብለዋል። መንግስት ምህዳሩን አጥብቦብናል፣ ታጣቂዎቹ ደግሞ ሰላማዊ ታጋዮችን እንደ ጠላት ማየት አለ። በሁለት ኃይሎች መካከል ሆነን እንዴት ነው ምርጫ ልንሳተፍ የምንችለው? ሲሉ የጸጥታ ችግሩንና ተሳትፏቸውን ጉዳይ ገልጸዋል። የኢትዮጵያ ብሔራዊ ሀገራዊ ምርጫ ቦርድ ሰባተኛው ሀገራዊ ምርጫ ግንቦት 24 ቀን 2018 ዓ.ም ለማካሄድ አቅዷል። የድምፅ መስጫ ዕለትንና ሌሎችንም የምርጫ ሂደቶች የያዘ ረቂቅ የጊዜ ሰሌዳ ምርጫ ቦርድ አዘጋጅቶ ከፖለቲካ ፓርቲዎችና ከሌሎችም አካላት ጋር ውይይት ያደረገ ሲሆን እስካሁን ግን አልጸደቀም። የወላይታ ብሔራዊ ንቅናቄ ሊቀመንበር አቶ አማኑኤል ሞጊሶ የኃይል ምንጭ ህዝብ ነው፣ ህዝቡ ከተባበረ፣ የፖለቲካ ፓርቲዎች በጋራ ከቆሙ፣ እነዚህን ጥያቄዎች ስርአቱ እንዲመልስ ማድረግ እንችላለን የሚል እምነት አለንም ብለዋል። የምርጫ ቦርድ ገለልተኛነትና ብቁነት ላይ ጥያቄ ያነሱት ፓርቲዎቹ ያቀረቧቸው መሰረታዊ ቅድመ ሁኔታዎች መሟላት ላይ የመንግስትን ቁርጠኝነት ቢጠራጠሩም የኢህአፓው ፕሬዝዳንት አቶ አብርሃም ፓርቲዎቹ ያቀረቧቸው ቅድመ ሁኔታዎች ሳይሟሉ ምርጫ ከተካሄደ የጨረባ ተስካር ነው የሚሆነውም ብለዋል። ያቀረቧቸው ቅድመ ሁኔታዎች ሳይሟሉ ምርጫው ከተካሄደ ፓርቲያቸው አይሳተፍ እንደሆነ የተጠየቁት አቶ አብርሃም ብንሳተፍ እንኳን ላለመፍረስ ወይም ላለመሰረዝ ነው ሲሉ የተሳትፏቸውን ጉዳይ በቀጣይ የሚወሰን መሆኑንም አመላክተዋል ነጻ ፍትሐዊና ዴሞክራሲያዊ እንዲሆን ብልጽግና ፓርቲ ያለምንም ቅድመ ሁኔታ ከኛ ጋር መነጋገር መደራደር አለበት ያሉት ፕሬዝዳንቱ ቅድመ ሁኔታዎቹ ባልተሟሉበት ሁኔታ የሚደረግ ምርጫ ዋጋ የለውም ሲሉም አክለው ገልጸዋል። መጪው ምርጫ ከመካሄዱ በፊት በስደትና በትጥቅ ትግል የሚገኙትን ጨምሮ በሁሉም የፖለቲካ ኃይሎችና ባለድርሻ አካላት መካከል ሁሉን አቀፍ ውይይት በማድረግ ብሔራዊ መግባባት መፍጠርና እርቅ ማውረድ አስፈላጊ መሆኑን ፓርቲዎቹ በመግለጫቸው ላይ አስፍረዋል። አቶ አማኑኤል ያስቀመጧቸው ቅድመ ሁኔታዎች ካልተሟሉ ትግላችንን አጠናክረን እንቀጥላለን በማለት እጅ አንሰጥም ብለዋል። ፓርቲዎቹ በመግለጫው ላይ በግፍ ታስረው የሚገኙ ያሏቸው የፖለቲካ ፓርቲ አመራሮች አባላትና የፖለቲካ እስረኞችን መንግስት ያለምንም ቅድመ ሁኔታ በአፋጣኝ መልቀቅ እንዳለበትም አሳስበዋል። በተቃዋሚዎቹ ላይ ይደርሳል ያሉትን ማዋከብና ማስፈራራት ሙሉ በሙሉ መቆም እንዳለበትም ፓርቲዎቹ በመግለጫቸው አመላክተዋል። ቅድመ ሁኔታዎቹ ሰፊና ማሻሻያ የሚጠይቁ በመሆናቸው ከምርጫው በፊት ለመሟላት መንግስት ቁርጠኝነት ላይ የተመሰረተ ነው ሲሉ በቂ ጊዜ ያለንም ብለዋል። ቀጣዩን ምርጫ ወሳኝ ሲሉ የገለጹት አቶ አብርሃም ምርጫው የስሙላ ከሆነ ሰላማዊ ትግል ላይ ያለን ጭላንጭል ተስፋን ጭምር የምንቆርጥበት፣ አገሪቱ ከሰላማዊ ትግል ውጭ ሌሎችን አማራጮች የምታማትርበት፣ አሁን ካለው ጦርነት በላይ ከፍተኛ እልቂት የሚከሰትበት ነው የሚሆነው በማለት ስጋታቸውን ገልጸዋል። ብሔራዊ ምርጫ ቦርድ በመጪው ግንቦት ሰባተኛውን ዙር ሀገራዊ ምርጫ ለማካሄድ ባወጣው መርሃ ግብር መሰረት የሚያስፈልጉ ስራዎችን እያከናወነ የሚገኝ ሲሆን አስቻይ ሁኔታ ባለባቸው የሀገሪቱ ክፍሎች ሁሉ ምርጫ ለማካሄድ እየተዘጋጀም ነው። ሚኒስትር አብይ አህመድ ባለፈው ወር በህዝብ ተወካዮች ምክር ቤት አባላት ምርጫን ለማካሄድ ያለው ሁኔታ በተመለከተ ለቀረበላቸው ጥያቄ የቀደመው ምርጫ ጦርነት በነበረበት ጊዜ መካሄዱን ጭምር በመጥቀስ የምርጫው መካሄድን አይቀሬነት አረጋግጠዋል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በህዝብ ተወካዮች ምክር ቤት ተገኝተው ከአባላት ለተነሱ ጥያቄዎች በሰጡት ምላሽና ማብራሪያ የኢትዮጵያን የቀይ ባህር የማጣት ውሳኔ ማን ወሰነ ብለን ስንፈልግ ተቋማት አልገቡበትም ሲሉም ተደምጠዋል። ይህን የሚያህል የህልውና ጉዳይ ማን እንደወሰነ መጠየቅ ተገቢ መሆኑንም አንስተዋል። የኢትዮጵያ መውጫ በር ተዘግቶባት መኖር እንደማትችል ያመላከቱት ጠቅላይ ሚኒስትሩ ኢትዮጵያ ስታድግ ለቀጠናውም የልማት ምንጭ ትሆናለች፣ ስለሆነም ጎረቤት ሀገራት በትብብል መልማትን ታሳቢ ማድረግ አለባቸው ናቸውም ብለዋል። ኢትዮጵያ የባህር በር ያጣችበትን መንገድ ትልቅ ኢፍትሐዊና መታረም ያለበት ስብራት መሆኑንም ምሁራን ያነሳሉ። በአርባ ምንጭ ዩኒቨርሲቲ የታሪክና የዓለም አቀፉ ግንኙነት መምህርና ተመራማሪ ሰይድ አህመድ እንደሚሉት ኢትዮጵያ በታሪክ የቀይ ባህር ባለቤት ከቀይ ባህርን አልፋ እስከ ደቡብ አረቢያ ስትመራ የነበረች ሀገር ናት። ነገር ግን እድገቷን በማይፈልጉ ጠላቶቿ ተገፍታ ተገፍታ አሁን ላይ ከባህር ርቃ ትገኛለችም ብለዋል። ኢትዮጵያ ቀይ ባህርን ማጣት በታሪክ አጋጣሚ የተሰራ ትልቅ ስህተት መሆኑን የሚጠቅሱት ተመራማሪው በወቅቱ የነበረው የሽግግር መንግስት ህዝባዊ መንግስት ሳይሆን የባህር በር እንድታጣ ማድረጉ አንዱ ታሪካዊ ስህተት መሆኑንም ያነሳሉ። በዚህ ጉዳይ በቀጥታ ሚሆን በተዘዋዋሪ የግብጾች እጅ ያለበት የሚሉት ሰይድ አህመድ እነሱም አፋቸውን ሞልተው ኢትዮጵያን ለማዳከም ኤርትራን አስገንጥለናል እስከ ማለት ደርሰዋል ይላሉ። በወቅቱ ከካይሮ የሚተላለፍ የአማርኛ ራዲዮ ጣቢያ እንደነበር የሚያስታውሱት ምሁሩ ጣቢያው የተከፈተው በኢትዮጵያ ላይ ጫና ለመፍጠር ታስቦ እንደነበርም ገልጿል። በዚህ ሂደትም ሻቢያዎችን ጥረውት ኤርትራ እንድትገነጠል በማድረግ ኢትዮጵያ ተገፍታ ከባህር በር እንድትርቅ መደረጉንም ያብራራሉ። ይህም በኢትዮጵያ ላይ የደህንነትን ስጋትም ኢኮኖሚያዊ ጉዳትን ማስከተሉንም ጠቅሰዋል። በአሁኑ ጊዜ ቀይ ባህር ላይ የተመሰረተው በርካታ የጦር ሰፈሮች መኖራቸውን ኢትዮጵያ ላለፉት አመታት ለወደብ ኬራ እያወጣቸውን ብዙ ቢሊዮን ዶላር የደህንነት ስጋትና የኢኮኖሚ ጉዳት ማስከተላቸውንም በማሳያነት ያቀርባሉ። የታላቁ ህዳሴ ግድብን ማጠናቀቅ ትልቁን የቤት ስራ ተወጥነዋል የሚሉት ሰይድ የባህር በር አንድ ሀገር ዓለምን የሚያይበት ብሌን ነው። ላለፉት ሶስት አስርት አመታት ብሌናችንን ተነጥቀን ከዓለም እንድንነጠል ተደርገን ቆይተናል። አሁን ላይ ትልቁ የቤት ስራ ከ130 ሚሊዮን የሚደርሰው የኢትዮጵያ ሕዝብ መተንፈሻ እንዲኖረው ማስቻል እንደሆነም ያብራራል። የህዝብ ተወካዮች ምክር ቤት አባልና የቦሮ ዴሞክራሲ ፓርቲ የውጭ ዓለም አቀፉ ግንኙነት ኃላፊ መብራቱ አለሙ በበኩላቸው የኢትዮጵያ ለዘመናት ሰፊ የባህር በር ነበራት ሲሉም ያነሳሉ። የኢህአዴግ መንግስት ወደ ስልጣን መጥቶ ኤርትራን ስትገነጠል ኢትዮጵያ የባህር በር ልታጣች ላለች የኢትዮጵያ የባህር በር አልባነት በአንድም በሌላም መልኩ ከቀይ ገዢዎች ጋር የሚያያዝ መሆኑንም ይናገራሉ። ለረጅም ዓመታት ስንጠብቀው የነበረው የአሰብና የምጽዋ ወደብ በተወሰኑ የፖለቲካ ቡድኖች ፍላጎት እንድናጣ ተደርጓልም ሲሉ ይገልጻሉ። ኢትዮጵያ ባለፉት ዓመታት የባህር በር እንዳይኖራት በመደረጉ ትልቅ ጉዳት ደርሶባታል የሚሉት የምክር ቤት አባሉ ወደ ሀገር የሚገቡና ወደ ውጭ የሚወጡ እቃዎች ወደብ ላይ ለብዙ ጊዜያት እንደሚቆዩም አንስተዋል። ወደብ ላይ ለሚቆዩ እቃዎች ከፍተኛ ኪራይ ይከፈላል በማለት ይህም ወደ ሀገር የሚገቡ እቃዎች የግብይት ዋጋ እንዲጨምር እንደሚያደርግም አንስተው ለበርካታ ዓመታት ለወደብ ኪራይ ሲወጣ የነበረው ሀብት ብዙ ፕሮጀክቶችን በመገንባት ትልቅ ሚና ይጫወት እንደነበርም ያነሳል። ከኢኮኖሚ ባለፈ የባህር በር አለመኖር የደህንነት ስጋትም ይደቅናል የሚሉት መብራቱ አካባቢው ላይ ባለው የጂኦ ፖለቲክስ ፍላጎት ምክንያት በርካታ ሀያላን ሀገራት በዙሪያችን ወታደራዊ ቤዝ ሰርተዋልም እኛ ደግሞ ከቀይ ባህር መራቃችን የባህር ኃይላችንን በሚፈለገው ደረጃ ለማጠናከርም እንቅፋት ፈጥሮ ቆይቷል ነው ያሉት። የባህር በር አሁን ላይ አጀንዳ ሆኖ መቅረቡ ተገቢ መሆኑን የሚጠቁሙት የምክር ቤት አባሉ ያጣነውን የባህር በር በዲፕሎማሲያዊ መንገድ በሰጥቶ መቀበል መርህ ኢትዮጵያ የባህር በር እንዲኖራት ስራዎች መሰራት አለባቸው ሲሉም ገልጸዋል። ነገር ግን ዝም ብሎ ዘው ብሎ መግባት ሳይሆን የተጠና እንቅስቃሴ ማድረግ እንደሚገባም ገልጸዋል። የባህር በር የሀገር ብሔራዊ ጥቅም አካል መሆኑን በመረዳት ጥያቄው ምላሽ እንዲያገኝ ልዩነቶችን ወደ ጎን ብሎ በአንድ መቆም አስፈላጊ መሆኑን ያመላከቱት መብራቱ ለዚህ ደግሞ የሀገር ውስጥን ሰላምን ማረጋገጥ፣ አንድነትን ማጠናከር እንደሚገባም ያስረዳሉ። እንደ ምሁራኑ ማብራሪያ ኢትዮጵያ የባህር በር ያጣችበት ሁኔታ ትልቅ የታሪክ ስብራት ነው። ይህ ስብራት እንዲጠገን ደግሞ በሰላማዊ መንገድ መስራት ያስፈልጋል። ለዚህ ደግሞ ልዩነቶችን ወደ ጎን አድርጎ እንደ ሀገር በጋራ መቆም ይገባል ሲሉም አክለው ገልጸዋል። የአይኤምኤፍ ባለሙያዎች በኢትዮጵያ የተራዘመ የብድር አቅርቦት አራተኛ ዙር ግምገማ አዎንታዊ እርምጃ መታየቱን ገለጹ። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ልዑካን ቡድን የኢትዮጵያ የተራዘመ የብድር አቅርቦት አራተኛ ዙር ግምገማ በባለሙያዎች ደረጃ ከስምምነት ለመድረስ የሚያስችል አዎንታዊ እርምጃ ማሳየቱን አስታወቀ። በአራተኛው ዙር ግምገማ ላይ የሚደረገው ውይይት በመጪዎቹ ሳምንታት እንደሚቀጥል የልዑካን ቡድኑ መሪ አልቫሮ ፕሪስ ገልጸዋል። የአይኤምኤፍ ልዑካን ቡድን ይህንን የገለጸው ከጥቅምት እስከ ህዳር 4 2018 በአዲስ አበባ ጉብኝት ካደረገ በኋላ ባወጣው አጭር መግለጫ ነው። የልኡካን ቡድኑ የገንዘብ ሚኒስተሩ አቶ አህመድ ሸዴ ና የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝን ጨምሮ ከመንግስት ከፍተኛ ባለስልጣናት ጋር ውጤታማ ውይይቶችን ማድረጉንም አስታውቋል። ባለሙያዎቹ ከባንኮች ና የግል ኩባንያዎች ጋር ጭምር መገናኘታቸውን በመግለጫው ላይ ጠቅሰዋል። ውይይቶቹ የኢትዮጵያ መንግስት ከዓለም አቀፉ የገንዘብ ድርጅት 3.4 ቢሊዮን ዶላር የሚበደርበትን ስምምነት አፈጻጸም የተ እየተመለከቱ ናቸው። ዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ ይህንን የተራዘመ የብድር አቅርቦት ያጸደቀው በሐምሌ 2016 ዓ ምት ነው። ድርጅቱ ከዚህ ቀደም በባለሙያዎቹ ያደረጋቸውን ሶስት ግምገማዎች መሠረት በማድረግ 851.7 ሚሊዮን ዶላር ብር ለኢትዮጵያ መንግስት ተለቋል። በኢትዮጵያ መንግስትና በአይኤምኤፍ ባለሙያዎች መካከል በጥቅምት 2017 ዓ ምት ከተደረሰ የመጀመሪያ ግምገማ ስምምነት በኋላ ኢትዮጵያ 340.7 ሚሊዮን ዶላር ብድር ከድ ድርጅቱ አግኝታለች በህዳር 2017 ዓ.ም በተመሳሳይ ሁኔታ ከተካሄደው ሁለተኛ ግምገማ በኋላ ደግሞ አይኤምኤፍ 251 ሚሊዮን ዶላር ለቋል። መቀመጫውን በዋሽንግተን ዲሲ ያደረገው አበዳሪ ተቋምና የኢትዮጵያ ባለስልጣናት በተራዘመ የብድር አቅርቦት ሶስተኛ ዙር ግምገማ ላይ ከስምምነት የደረሱት በግንቦት 2017 ዓ.ም ምህረት ነበር። ስምምነቱ በብድር አቅርቦቱ ለኢትዮጵያ ከተፈቀደው የገንዘብ መጠን ውስጥ 260 ሚሊዮን ዶላር ለመንግስት እንዲለቀቅ አድርጓል። ላለፉት ሁለት ሳምንታት በአዲስ አበባ ቆይታ ያደረገው የአይኤምኤፍ የሉካን ቡድን መሪ በተራዘመ የብድር አቅርቦት አራተኛ ዙር ግምገማ ላይ በባለሙያዎቹ ደረጃ ከስምምነት ሊደርስ እንደሚችል ተስፋቸውን ገልጸዋል። የሉካን ቡድኑን ጉብኝት አስመልክቶ አይኤምኤፍ በመጀመሪያ ያሰራጨው መግለጫ ጥቂት ያልተፈቱ ጉዳዮች እንደሚቀሩ ጠቅሶ ነበር። ሆኖም በስተኋላ ላይ ተስተካክሎ የተሰራጨው የድርጅቱ መግለጫ ይህንን ገለጻ አስቀርቶታል። ባለሙያዎቹ የጉብኝታቸውን የመጀመሪያ ግኝት መሰረት በማድረግ ለዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ የሚቀርብ ሪፖርት ያዘጋጃሉ። ይህ ሪፖርት ለድርጅቱ ስራ አስፈጻሚ ቦርድ ከመቅረቡ በፊት ከአይኤምኤፍ አስተዳደር ይሁንታን ማግኘት ይኖርበታል። ሪፖርቱ በስራ አስፈጻሚ ቦርድ ውይይት ተደርጎበት ከጸደቀ ድርጅቱ ለኢትዮጵያ ከፈቀደው 3.4 ቢሊዮን ዶላር ብድር ውስጥ የተወሰነውን ይለቃል። አይኤምኤፍ ለአራት ዓመታት የሚቆየውን የተራዘመ የብድር አቅርቦት በሐምሌ 2016 ዓ ም ካጸደቀ ወዲህ ለኢትዮጵያ መንግስት የለቀቀው የገንዘብ መጠን 1.871 ቢሊዮን ዶላር ደርሷል። የመጀመሪያው አንድ ቢሊዮን ዶላር የተለቀቀው የኢትዮጵያ የውጭ ምንዛሪ ግብይት በገበያ ላይ የተመሰረተ እንዲሆን መደረጉን ተከትሎ ነው።